በማላቸው የገባውን ነገር አላቅም። ትንሽ እንግዲህ እጁን ነበረ የመታችሁ እና እዛን ቀን ተጎድቶ ነበር። ስለዚህ አንችን ሳይ ጸድቅ ሆኖ ይሰራል፣ ግን አይደለም በጣም መጥፎ ሰው ነው። ለቤተሰቦች ክብር የሌለው፣ ለእኔ ቦታ የሌለው ሰው ምን ያደርግልኛል? አላቅም ነኝ እኔ አሁን። ከሐኪም ቤትም ከአማካሪ ከምን፣ እኔ እግዚአብሔር እንደ እጅ ነው የምመርጠው ከጸበልና ከቤተክርስቲያን የሚበልጥ ነገር አለ ብዬ አላስብም። ሰላም ሰላም። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቻችን ሰሞኑን ትንሽ ጠፋ ብለናል። ያው እንዳያችሁት ቪዲዮ እየለቀኩም አልነበረም። በነገራችን ላይ የወይኖች ቻናልም እኔ ጋር ስለሆነ የእሷንም የኔንም እኔ ነኝ የምለቀው፣ አንዳንዴ ካሜራማናችን ነው የምለቀው። ምናልባት የእኛ ባልተመቸን ሰዓት እና እንግዲህ ሰሞኑን ቪዲዮ ለመስራት ነገሮቹ አልተመቻቹልንም። እሱም ምንድነው ባለፈው ባያችሁት ቪዲዮ እንግዲህ ወይኗን ወደ ቤቷ ይዣት እየሄድኩኝ ነበረ ማለት እንግዲህ ያው በቅሬታም ቢሆን ከግቢ ከዛ ከነበረችበት አስወጥቻት እንግዲህ ይዘናት እየሄድን ነበረ። አንዳንዴ ማለት ያው ወደዚህ ሚዲያ መጥቶ ለማውራት የሚከብዱ ነገሮች አሉና ማለት ሪሊ በዛን ሰዓት ኛ ወደዚህ ወደ እናንተ መጥተን ምንም ያለው ነገር የለም። ወደ ቤቷ ነበር የዛናት እየድን የነበረው እና ድንገት መንገድ ላይ ትንሽ መጨቃጨቅ፣ አለመግባባት ነገር ተፈጥሮ ነበረ ማለት። እኔ ቤት አስገብቻያት ወንድሞቿ፣ እንዲሁም ደግሞ አክስቷ መታ ያለውን ነገር እንዲያወሩበት ነበረ ፍላጎት የነበረኝ ማለት ነው በዛን ሰዓት። ከዛም በኋላ ግን ትንሽ ሆነ አይለቃላ የሆነ ነገሮችም ስነጋገሩ እሷም ተናዳ በሆነ ነገር መጥታው ነበረና እንግዲህ እንኳን ልንቀርጽ በዛን ሰዓት እኔ ያለሁበት ጠፍቶኛል ለራሴ ምክንያቱም ይጎዳዳሉ ምናምን ነገር ብዬ ፈርቼ ስለነበረ በቃ ቀጥታ ወደ ቤት ይዣት የመጣሁኝ ማለት ነው ማለት እኔ ቤቷ ገብታ ነገሮችን እንድስተካከሉ ነበር ፈልጌ ነበረው ይኸው ዛሬ እንግዲህ አራት ቀን ወይ አምስት ቀን እንደዚህ ነገር ሆኗታል እኔ ጋር ከመጣች ጸበልም ጀምራለች እኔ ምን እንደምላችሁ አላውቅም የእውነት አንዳንዴ እኔ ተደስተሻት ኑሪ ተብላለች። ይሁን አላቅም፣ ሆን እርግማን ኖሪ ሆን ከቤተሰብ የእውነት ይሄ ነው ብዬ ለማውራት ራሱ ይከብለኛል። ምክንያቱም ይሄን ሁሉ ጊዜ ስትንከራተት በየሰው ቤት ማለት ምንም ቢሆን እኔ ሚዲያ ላይ ነው እንጂ የምታውቁኝ፣ ውስጤን አታውቁም። ሰው ምናልባት ፊትን ልነሳትችኝ፣ ነገሮቹ በራሴም ብዙ ነገሮች እየተደራረቡብኝ ስለሆነ በቃ ማለት ነው ደስተኛ ሆኜ ላላስተናግዳት ትችላለኝ። ቤት የሆነ ማለት ነው ሰው ምንም ቢሆን የራሱን ቤት ነው የሚመርጠው። በዚህም ሰዓት ማለት ነው አነሰችም፣ በዛችም ውጣልኝ የማይለው የራሱ የሆነ ቤት ነው እና ፈልጋ አደለማቸ ጋንዲ ኩርት ምብላ የምትኖረው። እኔ እንግዲህ መሃላቸው ምን እንዳለ አላቅም። እንደውም የሆነ ኮሜንት እያነበብኩ ነበር እና ያ ጥቁር ፍየል ከገባ በኋላ ምናምን ነገር። እኔ ስለ ጥቁር ፍየል የማውቀው ነገር የለም። እንግዲህ ተገዝቶ ለትርፍ እንደተቀመጠ ነበር እኔ የማውቀውና ያው ሰውም የራሱን የሆነ ግንዛቤ ነው የምናገረውእና እና ያኔ በመሀላቸው የገባውን ነገር አላውቅም ትንሽ እንግዲህ እጁም ነበረ የመታችሁእና ዛን ቀን ተጎድቶ ነበረ ወደ ወገሻ በቃ እንትን ብለን ነበረ በጣም በቃ ያልሆነን ነገር ውስጥ ነበር ካሜራ ካሜራማኔን ቀጥታ እሷን ወደ እኔ ቤት ይዛት ሄዳልኩት እሱም ደግሞ እ ወደ ወገሻ ቤት ሄድኩኝ ከዛም በኋላ እንግዲህ ታሽቶ ምናምን ነገር ነው እኔ ከመሸ ነው እንደውም በጣም መሽቶብኝ ከመሸ ነው ወደ ቤት የመጣሁኝ እና ስመጣም እሷም አልተረጋጋችም እዚህ እያለቀሰች ምናምን ነበረ ስለዚህ ወደ ካሜራ ወደ ዩቱብ ያሰበ ሰው የለም። በቃ ቀጥታ እሷን ማረጋጋት እሱ እዛ ጋር በቃ ራሱን እንዲያሳክም ወይም ደግሞ እንድታሽ ነበረ እና ፍላጎታችን የነበረ በዛ ምክንያት ነበር የጠፋን፣ ውድ ቤተሰቦቻችን። እኔ አላቅም የእሷ ነገር ግራ ገብቶኛል ከብዶኛል። እንደዛ እየተደራረጉ ትቻቸውም አንድ ላይ መሄድ ከባድ ሆነብኝ። ለኔ እንደውም የእውነት በቃ ከህይወታቸው ወጣለኝ ከእንግዲህ አያገባኝም ብዬ እዛ ጋ በቃ እሷም ስታስቸግረኝ በጣም ተናድጄ ነበር እውነት ለመናገር ማለት ነው ግን ደግሞ አንዳንዴ እኔ እንደዚያ አንጀት አልሰጠኝም በጣም በቃ እንዴት ልበላችሁ እኛ ለዩቱብም አይደለም የተገናኘ ነው የእውነት ሪል ቤተሰብ ነን እና ለዩቱብ አይደለም የተገናኘ ነው ብዙ ነገሮች የሚያስተሳስሩን ነገሮች አሉ ለእህቴ ዋጋ ከፍላለች በጣም ብዙ ነገር አብረን አሳልፈናል እና እንዴት ሜዳ ላይ ጥያት ልሄድ ነገሮቹ ሳይስተካከሉላት ምናምን ነገር ብዬ ወደ ቤት ያምጥቻት እኔ ጋር ነው ያለችው። ጸበል እየተጠመቀች ነው አሁንም ከጸበል ነው የመጣ ነው። እና ውድ ቤተሰቦች እኔ ምን እንደሆነ አላውቅም ግራ ገብቶኛል። እስኪ በራሷ አንደበት ይሄንን ያስደረጋት ነገር ምን እንደሆነ እንግዲህ ትነግራችሁ ይሆናል። የጠፋ ነው በዚህ ምክንያት ነው ለማለት ነው። ውድ ቤተሰቦቻችን ሰላም። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይም? እግዚአብሔር ይመስገን፣ እኔ ሰላም ነኝ። እንግዲህ አዩ እንዳለቻችሁ ያው በጣም መጥፎ ቃላቶች ሲናገረኝ እኔ ወዴት መሄድ እንዳለብኝ አላቅም ነበርና፣ እኔ እንጃ የዛን ቀን አንቺ ይዘሽን ባመጪ ኖሮ እኔ ምን እንደማረግ ራሱ አላቅም። ወይ ገሎኝ አድራል ወይ ገድዩ አድር ነበር ና በጣም ከባድ ነው። ያው የሚናገሩኝ ነገሮች አንቺ ስላልሰማሽ ነው። ሴት አንቺ ብቻ ነሽ ወይ ምን ነው እንደዚህ ለምኘኛልሽ? በሞላ ሴት ምንም ነገር እያለ ነው የሚናገረኝ። ላ በጣም ነው የሚያስከፉ የሚናገሩ ቃላቶች በሙላ ማለት ነው። እንግዲህ ውድ ቤተሰብ ማለት እኔ እውነት ለመናገር ባልና ሚስት መሃል መግባት በጣም ከባድ ነገር ነው። እኔ የራሴን ሕይወት እንኳን እርግፍ አድርጌ ታውቀው ሴትዮ። እኔ በእነዚህ ሁለቱ ልጆች መሃል ግን ማለት ያየሁትን ነገርም አይቼ ነው ስለፋ ነበረው። እውነት ለመናገር እሱም ልብ ገዝቶ ወደ ራሱ ተመልሶ ነገሮችን ያስተካክላል በሚል ነበረ ማለት እንደ እኔ ህይወት የገፋ ነገር አልነበረም። የኔ ህይወት እውነት ለመናገር ከካሜራ ጀርባ ብዙ ድብቅ ነገሮች አሉት። እነሱ ደግሞ እንዳለ ሚዲያ ላይ ነውና በቃ የሆነ ምስተካከል ነገር መስሎኝ ነው ሲሞክር የነበረው እና አሁን ግን ከአቅሜ በላይ ሆነ። ምን ማድረግ እንዳለብኝ አላቅም። ዘመዶቹ ጋ ደውዬ ነበረ። አንድ ሰው መጥቶ ያያት ሰውም የለም በዚህን ሰዓት። እኔ ውጭ ብዬም ላስወጣት አልችልም። እሱም ደግሞ እንግዲህ ያው ደህና ነኝ እያለ ነው። ሄጄም አላየውት እውነት ለመናገር እኔ ሐኪም ቤትም ውሰጃት ምናምን ነገር የምትሉኝም በኮሜንት አላችሁ። ነገር ግን እስኪ አላቅም እኔ አሁን ከሐኪም ቤትም ከአማካሪ ከምን እኔ እግዚአብሔር እንደ እጅ ነው የምመርጠው ከጸበልና ከቤተ ክርስቲያን የሚበልጥ ነገር አለ ብዬ አላስብም። ምክንያቱም ሐኪምም እግዚአብሔር በእርግጥ በእግዚአብሔር እጅ ነው ሁሉም ነገር ማለት ነው። ግን እስኪ መጀመሪያ ወደ ራሷ እንድትመለስ ምናምን ብዬ ጸበል እያስጠመኳት ነው። አሁን ላይ ምን ማለት እንዳለብኝ አላቅም። ግቢም አትግቢም ልላት አልችልም። አላቅም ግራ ገብቶኛል። እሱ ቤቱን እኔ አስጨርሳለኝ ቀስ እያልኩ በማገኘው ነገር ትግባን ያለኝ ዛቀ በምል ነው ተስማምተን ይዤ ሄድኩት፣ ልመልሳት ማለት ነው። ከዛ ግን መንገድ ላይ እየሄደን በቃ የሆነ በቃ ድንገት እየተጋጋል እየተጋጋል ነገር መነጋገር ጀምሩ። እኔ ይሄ ነገርም ይፈጠራል ብዬ አላሰብኩም። ይሄ ነገር ይፈጠራል ብዬ ባስብ ስጀመር እኔ ከመጀመሪያውንም እሱንም ይዤ አልሄድኩም። ጣጣ ምን አይነት ጣጣ እንደሆነ አላውቅም የእሱ ወንድም ራሱ ደውሎ በቃ ተቆጣኝ እኔን ማለት ወንድሜን እንደዚህ ያስደረግሸው አንቺ ምናምን ነገር አልፈርድም እኔ ማለት እንደዚህ ሀላፊነት መውሰድ አልነበረብኝም እና ትንሽ አንዳንዴ ዝም ብሎ በቃ ባይሆን ሕይወት ውስጥ መግባት ከባድ ነው ውድ ቤተሰብ እኔ አላውቅም ምን እንደምላቸው ጨንቆኛል በቃ አሁን ላይ ይሄ ነው ብዬ ለማውራት እኔ ከራሴ ሕይወት ይልቅ የእነሱ በቃ በጣም ግራ አጋብቶኛል በቃ ስጨናነቅ ሁሉ ማጅራትን በቃ ይዘኛል ምክንያቱም እች ልጅ ወይ ንብረቷን አልተካፈለችም ወይ ይሁን ነገር እንትን አልተባለም። በቃ ግራ ነው የገባኝ። አሁን እዛን ቀን በቃ አንቺ አንዱ ቤት ውስጥ ጦኛለች እሱ እያስጨረሰ እዛኛው ቤት ይሁን ብዬ ነበር እ አሁን ግን በዚህ ባለው ነገር ግቢ ብይም ለማለት አልችልም። ከቻልክ ግን ከቻልክ ፍቄ፣ ይሄን ቪዲዮ የምታይ ከሆነ አንተ ሽማግሌን ይዘህ መጠገብ ነገር ብቻ አድርግ። ወይም ትገ ማለት መጋጋል ኮ አይደለም። ቢያንስ ንብረትሽን ያለውን ነገር እንድታስተካክሉ ነው እያልኩሽ ያለሁት። የእኔ እነሱ ህይወት እኮ ቆይቷል። በቃ ከተበላሸ ልመለስ የማይችል ደረጃ ላይ ነን ያለው ባሁኑ ሰዓት ማለት ነው። አንቺ በእርግጥ የተሻለሽን ነገር ሞክረሻል። ይሄ አንቺ ማታውቂው ገን ብዙ ብዙ ብዙ ነገሮች አሉ። ሌላ ሰዎች የሚያውቁ ማለት ነው። አንቺ ለማስማማት ሞክረሻል። ለዱላ ማብረሽ ተጋብዘሻል። ተስተካክሏል ወይ? እኛን ለማስተካከል ሞክረሻል፣ ግን የሚመለሱ አይደለም በጨራሽ ማለት ነው። እንደዚህ አንቺን ሳይ ጸድቅ ሆኖ ይሰራል፣ ግን አይደለም። በጣም መጥፎ ሰው ነው። ለቤተሰቦች ክብር የሌለው ለእኔ ቦታ የሌለው ሰው ምን ያደርግልኛል? እኔ እኮ ምንድነው መሆን ያለበት አንቺ ምንድነው? እኔ በቃ እኔ በቃል እኔ ተመልሽ መሄድ ነው የምፈልገው። ከአሁን በኋላ እዛ ቤት መግባት አልፈልግም። ተመልሽ መሄድ ነው አረጋ ጋር የምፈልገው። እስኪ ይመቸው ይመቸው፣ እስኪ ይለፍለት። አይ ከእንግዲህ ለማን ለመስራት ነው? አንቺ እንደዛ የምታደርግ ነፍሴን ራሱ ለማቆየት አይተሻለ። የራስሽ ጉዳይ ፈልገሽ ነው የገባሽበት። አይሆንሽም ብለን ያልኮ ነው ብሎ ስልክ የዘጋብኝ ወንድም ቢሆን ማለት ነው ነገር ለማንኛውም፣ እና ያለ ውድ ቤተሰብ ብቻ የጠፋንበት ኬዝ ይሄ ነው። ትንሽ በቃ ማለት እስኪ በቃ ዝም ብለን ከሚዲያም ዝም ብለን እሷን ትሪት ላድርግ በምል ነው የጠፋው ውድ ቤተሰቦቼ። አላቅም ምን ማለት እንዳለብኝ አሁን። እስኪ ላገባኝ የእውነት እና ለማንኛውም እናንተ ሰላሙን ይልን ቻ